እምነቶች አሉ። በሰው ላይ የተመሰረቱ እምነቶች መስራች አላቸው። ባጭሩ የኛ ቅዱስ ቤተ ክርስቲያን መስራቻችን ማን? ክርስቶስ። እሺ። ዞሮ አስተራኒዝም የሚባል እምነት አለ። ዞሮ አስተር የሚባል ማን የመሠረተው? የመሰረተው ዞሮ አስተር። ኮንፊሽዝም የሚባል እምነት አለ በቻይና። ማን የመሠረተው? የመሰረተው ኮንፊሸስ ፈላስፋ ነው፣ እምነት አደረጉት። ቡዲዝም በቡዳ ለምሳሌ እስልምና እምነት በማን የተመሰረተው? በመሐመድ፣ በእነሱ ነቢይ። የካቶሊክ እምነት የተመሰረተው በማን ነው? በሊዮ በሊዮ 451 451 በሊዮ ሊዮ ነው የመሰረተው የካቶሊክ እምነት እነሱ። አሁን እኛ እንደኛንም ብለው ሊያስቡ ይችላሉ። አይደለም፣ የቤተ ክርስቲያን ታሪክ በደንብ አስቀምጦታል። የፕሮቴስታንት እምነት የተመሰረተው በማን ነው? ዋናው ሰው ማን ነው? ማርቲን ሉተር። ስለዚህ እነዚህ አስተሳሰቦች ሰው ላይ ስለሆኑ ከእውነተኛው እግዚአብሔር ከመሰረተው እየወጡ እየወጡ ሄዱ ናቸው። ቤተክርስቲያን ተገነጠለች አይባልም፣ አትገነጠልም። ወጡ ነው በቃ። ከእኛ ወገን ነበሩ ወጡ እንዳለው ነው መውጣት ነው። ስለዚህ አመሰራረቱ ራሱ በሰው ላይ ስለሆነ፣ በተለይ ድንገት የፕሮቴስታንት ታማኞች እዚህ ካላችሁ አንድ ነገር ልብ በሉ ቴዎሴንትሪክ እግዚአብሔር ላይ የተመሰረተ ሳይሆን ሰው ላይ የተመሰረተ ስለሆነ፣ ዋናው ነገር አውሮፓ አውሮፓ በዛ ሰዓት እኔ እኔ እኔ የሚል መሰረት ላይ ስለመጣ እኔ ማለት ደግሞ አንትሮፖሴንትሪክ ነው። ብዙ ቦታ ስናገር ሰምታችሁ ከሆነ ለምሳሌ ልጠይቃችሁ፣ እናንተ እንዴት አመሻችሁ? መልሳችሁ ምንድን ነው? ጉድ ቪኒንግ በእንግሊዝኛው ጉድ ቪኒንግ ስል መልሱ ምንድን ነው? እግዚአብሔር ይመስገን ነው። ጉድ ኢቪኒንግ ነው መልሶ፣ ጉድ ኢቪኒንግ፣ ጥሩ ምሽት። ጉድ ሞርኒንግ መልሱ ምንድነው? ጉድ ሞርኒንግ፣ እንዴት አደራችሁ። ማለኔ የተመሰረታችሁት በእግዚአብሔር ላይ ለምሳሌ ሰው ስጦታ ይሰጣችኋል። ሰው ስጦታ ሲሰጣችሁ፣ አሁን እኔ መጥቻን ስጦታ ብሰጣችሁ መልሳችሁ ምንድን ነው? ማይስጥልኝ ማን ነው መሰረቱ? እግዚአብሔር። በእንግሊዘኛ ውስጥ ቢሆን ምን እንደምትሉኝ ዩ ቴንክ ዩ ዩ ሴንተር አይ ሰው ላይ ነው የተመሠረተው። ከዛ የፕሮቴስታንት እምነት ልክ ከዚህ ከኢለይትመንት ሀሳብ ሲመጣ እግዚአብሔር ምን አደረገው? የዓለም መድኃኒት አይደለም አለ ኢየሱስ ክርስቶስ። ተመልከቱ፣ ወዴት እንዳመጣኋችሁ። ኢየሱስ ክርስቶስ የዓለም መድኃኒት አይደለም አሉ። ከዛስ የግላዳይ ነዋሉ። አያችሁ ልዩነቱ። ከዛ ሊሰብኩ ሲመጡ ምንድረ የሚሉት ኢየሱስን የዓለም መድኃኒትን ተቀበለው ነው የሚሉት ወይስ ኢየሱስን የግላ ዳኛ አድርገ ተቀበል? ምን እንደሚሉት ሰምታችኋችሁ አታውቁም? ወንዶች ምን እንደሚሉት የዓለም መድኃኒትን ተቀበለው ነው የሚሉት ወይስ የግላ ዳኛ አድርገ ተቀበል? ከየት እንደመጣያችሁት። የግላ ዳኛ አድርገ ውሰድ። አይ ነው ሰው ላይ ነው የተመሰረተው። ስለዚህ የግል ኢንዲቪጁዋሊዝም ይባላል። ይሄ ኢንዲቪጁዋሊዝም ሐሳብ ደግሞ አሁን የፕሮቴስታንት እምነት አድጎ አድጎ አድጎ መጨረሻ ወዴት ነው የሚሄደው? አንድ ትልቅ የፕሮቴስታንት ሊቅ ወደ ኒው ኤጅ ሙቭመንት ይቀየራል አለ። ኒው ኤጅ ሙቭመንት ደግሞ ቀጥታ ምን መሆን ነው አለ ኢንላይትመንት አዌክንድ መሆን ነው። ኢንላይትመንቱ ወደ ማ በመጠጋት ነው? አብርሆቱ፣ መንቃቱ፣ ቪዥዋላይዜሽኑ፣ ማኒፌስቴሽኑ፣ ሜዲቴሽኑ እነዚህ ሁሉ መጨረሻ ወዴት ይወስዱ አለ? በእነሱ ሀሳብ መጨረሻው ኒውኤጅ ሙቭመንት ኢትዮጵያ ውስጥ ያሉ ሰዎች አላወቁት እንደሆነ አላውቅም። ነገሩን ያው መጽሐፍ ጽፍ ያለው ቀዳሚ የሚወጣ መጨረሻው ምንድን ነው? ሉሲፈር መሆን ማለት ነው። ኢንላይትመንት እሱ ነው። ሉሲፈር ምን ማለት ነው? ሰይጣን ማለት ነው። ስለዚህ በኒውኤጅ ሙቭመንት ውስጥ እየኮተኮተ የሚያሳደገው ወደ መጨረሻ ወደ መውሰድ ነው፣ ወደ ሰይጣን መውሰድ ነው። ደ ሲክሬት የሚባል መጽሐፍ ያነበበ ሰው አለ አትዋሹም መቼም ቤተ ክርስቲያን ስለሆናችሁ፣ መድኃኒዓለም ግቢ ናችሁ። ለሲክሬት የሚል መጽሐፍ ያነበበ በተለይ ድንገት ወጣቶች ያነበባለ ያላነበባለ፣ አንዳንዶቻችሁ ችግር የለም። ያነበበ አንብብ ያለው የሚል ሰው ሰምቻለሁ። እቴም አንብባለች። ከዚህ ያነበባችሁ ሰዎች የላችሁም? ለሲክሬት የሚለው መጽሐፍ ምንድነው መጨረሻ የሚነግራችሁ? ዩኒቨርስን ታገኙታላችሁ ነው፣ እንደሱ ነው። ዩኒቨርስን ታገኛላችሁ ይላችኋል። አሁን ዩኒቨርስ ዩኒቨርስ ዩኒቨርስ ብላችሁ ዩኒቨርስ ሁልጊዜ የሚጽፉት በካፒታል ዩ ነው። ዩኒቨርስ እናንተን ደግሞ ሲነግራችሁ ምንም መሀል ላይ ቢጽፋችሁ ያመጽሐፍ የሮዳ በርን መጽሐፍ መሀል ላይ ዩ ሲል በካፒታል ዩ ነው። ካፒታል ዩ የሚጻፈው ለእግዚአብሔር ነው። ዩኒቨርስን መጨረሻ ምን ይለዋል ያመጣና፣ ኮንግራጁሌሽን ነው የሚለው መጨረሻ ላይ መጽሐፉ። ዩኒቨርስን አገኘህ ማለት ጅኒን አገኘ ማለት ነው ነው የሚለው በግልጽ ተቀምጧል። አማርኛው ላይ እንግዲህ እንዴት ብለው እንደጻፉት አላውቅም። እኔ የእንግሊዘኛውን ነው የማውቀው። ኮፒ ከሆነ ደግሞ ቀጥታ ነው ያን የሚያደርጉት። ስለዚህ ተመልከቱ እምነቶች እንዴት እንደሚመጡ ሰው ላይ የሚመሰረቱና እግዚአብሔር ላይ የሚመሰረቱ። እናንተ በማመሰረት ላይ ተመስርታችኋል። እንዲህ ይላችኋል ኤፌሶን ምዕራፍ ሁለት ቁጥር 20 ላይ ከኔ ቀጥላችሁ ተናገሩ። እናንተ ከነቢያትና በነቢያትና በሐዋርያት መሰረት ላይ ታንጻችኋል እኛ በሐዋርያትና በነቢያት መሰረት ላይ ታንጸናል። መሰረቱ ማን ነው? ክርስቶስ። ክብርና ምስጋና ይገባው ለዘላለም ስሙ የተመሰገነው። እንግዲህ ልብ በሉ ትምህርት ነው ብያለሁ፣ ይቅርታ ስብከት አይደለም ብያለሁ። 10 ደቂቃ ጨረስኩ፣ 20 ደቂቃ አለኝ። ርዕሳችን ምን ነበረ? ክርስቶስ የዓለም መድኃኒት እንደሆነ ምን እላለን እናውቃለን ይህን ያሉት የሰማርያ ሰዎች ናቸው። ታሪኩ ያለው ዮሐንስ ወንጌል ምዕራፍ አራት ላይ ነው። አንድ ቀን ከቀኑ ስድስት ሰዓት ኢየሱስ ክርስቶስ ወደ ኢየሩሳሌም ለመሄድ ወደ ይሁዳ በዛ ሲያልፍ በሰማርያ ማለፍ ግዶ ነበት። ከቀኑ ስድስት ሰዓት ሲካር ወደምትባል በሰማርያ የጉድጓድ ውሃ አጠገብ መጣ። ያች የጉድጓድ ውሃ ያዕቆብ ከሴኬም አባት ከኤሞር በመቶ በጎች የገዛት የጉድጓድ ውሃ ናት። ከቀኑ ስድስት ሰዓት አንድ ሴት ውሃ ልትቀዳ ወደዛ ምንጭ መጣች። ውሃው ዳር ምንጩ ዳር ማቁጭ ብሏል ኢየሱስ ክርስቶስ። ተመልከቱ፣ ከቀኑ ስንት ሰዓት? ከቀኑ ስድስት ሰዓት ኢየሱስ ምንጩ ዳር ነው። አንድ ሴት ውሃ ልትቀዳ መጣች። ከቀኑ ስንት ሰዓት?